ውይ እሞ ሰኪና ዛሬ ደስታው መቆጣጠር አቅቷታል። እሞ ሰኪና ኤሌክትሮኒክ ኤሌክትሮኒክስ ሱቅ ከፍቶላታል ማለት ነው በውድ ባልተቤቷ ዳውድ። የምር በጣም ደስ የሚል ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ። የኔ ቻናል ቤተሰቦች እንደምን አላችሁ? በየላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት ወዳለሁ። ውድ ቤተሰቦቼ ለቻናል ያድ ሲሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ የቻናል ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮን ላይክ ሸር በማድረግ አበረታቱኝ። ዛሬ ደስ የሚል በቃ ማለት ለወንዶች ተምሳሌት የሚሆን ነገር ነው። ለወንዶች እንግዲህ ተምሳሌት የሚሆነው ማን ነው ብላችሁ ካላችሁ ዳውድ ይትዮ ነው ማለት ነው። እጅጉን ጥሩ ለሚሰራ ሰው ያለማመስገን አይቻልም መቼም እና እኔ በእርግጥ ሁልጊዜም ባያቸውም፣ ግን ቪዲዮ ሰርቸባቸው አላውቅም። ለመጀመሪያ ጊዜ ዛሬ በነ ዳውድ በቃ ቪዲዮ ልሰራ ተገድጃለሁ ማለት ደስ ስላለኝ ነው። የሰው ደስታ የሚያስደስታችሁ ሁል ላይክ ሼር እያደረጋችሁ ግቡ ማለት ነው። ላይክ አድርጉት የምር እኔ ደስ ስላሉኝ ነው ዛሬም ልሰራባቸው። ያኔ ልሰራ የተገደርኩት ቪዲዮ በነሱ በጣም ጎበዝ ጀግና ጀግና የምር ሳናደንቀው አናልፍም። የምር እኔ በበኩሌ ሳናደንቀው አላልፍም። ማሻላህ ተባረከላህ እንግዲህ ለሞሰኪና ሞሰኪና እንግዲህ ሁላችሁም ታውቋታላችሁ ባለቤቱ ነች። እንግዲህ ለእሷ እኔ ነኝ ያለ ምን የመሰለ ኤሌክትሮኒክስ ሱቅ ከፍቶ በቃ እቤት መዋል የለብሽም እዚህ ነው የምትይው በቃ ብሎ አስደስቷታል። ሱቅ ከፍቶላታል ማለት ነው። እሷም በጣም ተደስታለች። የምር ወንዶች ከእሱ ተማሩ፣ ከእሱ ተማሩ። በቃ ባል ማለት እንደዚህ ነው። አንዳንዱ ዝም ብሎ በቃ ባልተ ቤቱ ከቤት እንዳትወጣ እዛው ስትርመጠመጥ ምናምን ይፈልጋል ማለት ነው። እሱ ግን ጎበዝ ነው። አንደኛ ሱቅ መክፈት ለጥቅም ብቻ ሳይሆን እሷም ራሷን ትጠብቃለች አለ ማለት ነው። አስባችሁታል። በጣም ጎበዝ፣ አስተዋይ፣ አሳቢ ነው ማለት ነው። በቃ እንድትበሳቀልበት ባልተ ቤቱ አይፈልግም። ጎበዝ የምር ወንዶች ከሱ ተማሩ። የወንዶች ተምሳሌት ነው ብዬ ነው እኔ ዳውድን የማስበው ማለት ነው። ማለት በጣም ጎበዝ ነው፣ ማሻላ ነገሩ። እሷም ጎበዝ ናት፣ እሱም ጎበዝ ነው። እንደዚህ ማድረጉ ማለት ነው። ይሄ ለነጭናጫ ወንዶች ሴቶቻቸው ከቤት እንዳይወጡ ዝም ብለው ባልሆነ በሆነ ባልሆነው እንትን ለሚሉ ወንዶች የምር ተምሳሌት በቃ ከሱ ተማሩ ከሱ ተማሩ። እሷም ደስ ብሏት እሱ ቋውላ ከች ከች እያለ ትመጣለኝ ማለት ነው። ዛሬ ሁሉ እንግዲህ የሸጠችውን ሂዶ ቼክ ሲያደርግ ነበር። ጥሩ ገበያ ያላት፣ ጥሩ እየሰራኝ ነው እያለ ሞራን እየሰጣት ነው። ለዛውም በሞራል ነው የሚያሰራት፣ በሞራል እና እንደዚህ ማበረታታት ሰውን፣ በቃ ቤተሰብ እንደዚህ ምስጋና ከቤተሰብ ይጀምራል፣ ይቀጥላል ወደ ውጭ። ስለዚህ ከፍቶ ታስረከባትም፣ በኋላ ደግሞ በቃ እያበረታታት ነው እየሄደ እያበረታታት ነው። ብዙ ሽጣለች፣ ጎበዝ ናት፣ ይሆንላታል፣ ይሳካላታል። በቃ እንደዚህ ሞራኗን ትሲል፣ እሷም ደስተኛ የሆነ ስራዋን ትሰራለች ማለት ነው። እና የምር በጣም ደስ የሚል ነው። በዛ አጋጣሚ እሞሰኪና እንኳንም ደስ ያለሽ፣ መሃል ተከፈተልሽ ሱቅ ተከፈተልሽ በቃ መደበሪያ የሚሆናል። ለጥቅም ብቻ ሳይሆን ማለት ነው። እንደገና አንድ ሰው ቤት ሲውር ጨቅጫቃ ነው የሚሆነው። ስራ ላይ ሆኖ አታቸውም ስራ ውለው ሲገናኙ በቃ ደስታን ያጣጥማሉ። ደስ ይላል ማለት ነው። አለዚያ ግን አንዱ ቤት ውሎ አንዱ ደግሞ እንደዚህ ስራ ከዋለ እኔ እየሰራሁ አንተ ቁጭ ብለህ፣ ወይም እኔ እየሰራሁ አንተ ቁጭ ብለህ ነገር እንዳይመጣ ይህንን በማስታወስ እና በማስታወል እኔ ብቻ ስራ መዋል የለብኝም፣ ለእሷም ራሷን ፍርኪ የሚያደርጋት የሆነ ነገር ልክፈትላ ብሎ ፈጥሮ እንግዲህ ኤሌክትሮኒክስ ከፍቶላታል ማለት ነው። እሱ እንደምታወት መጅልስ አረቢ መሀል አለው። በቃ የምር ደስ ይላሉ ደስ ይላሉ። እና እንደው መሻላህ ብለናል። ሌላ ማስተላልፈው መልእክት ቢኖረኝ የመዳም ቅመሞች እህቶች ዩትዮብ ክፈቱ። ዩትዮብ ለመክፈት ወደኋላ ትበሉ። ምክንያቱም ብዙ ሰው የተቀየረው በዩትዮብ ነው እና እንደምታውቋቸው እነሱ ሁሉንም ዩትበር ብትሉ በዩትዮብ ነው መንጠላጣያቸው። መነሻቸው ዩትዮብ ነው ማለት ነው። ከሱ ተነስተው ነው ዛሬ ደረጃ የደረሱት። የሆነ መንጠላጣያ ካስገኛቸው በኋላ ዩትዮብ ከዛ በኋላ የራሳቸውን ስራ ከፍተው ይሰራሉ ማለት ነው። ዩትዩብ እዚህ መተው በቃ ቢለጠፉ ባይለጠፉ አይደንቃቸው። ምክንያቱም መንጠላጠያ አግኝተዋል። ስለዚህ ማን ነው ምንጭ ብትሉ ዩትዩብ ነው። ስለዚህ ትወንድሞቼ ዩትዩብ ክፈቱ ማለት ነው። ዩትዩብ በጣም ነው የሚለውጠው። ማለት እኛ አዳድስ ዩትበሮች ነን ገና ባንለወጥበትም የያየናቸው ነው የተለወጡበትን እያየናቸው ስለሆነ በቃ እኛም በመንደርደር ድርድር ላይ ነን። እንሻላ አላህ ካለ ነገ ትንሽ ዩቲዩበር ትልቅ ዩቲዩበር ይሆናል ማለት ነው። እና ተስፋ ሳትቆርጡ ክፈቱና ስሩ ለማለት እወዳለሁ። መኪናየቱም የሰውን ህይወት በአሁኑ ሰዓት ላይ እየቀየራለው ዩቲዩብ ስለሆነ በቃ እናንተ ዩቲዩብ ለመክፈት ወደኋላ አትበሉ። በቃ የመዳምን ስራ በጎን እየሰራሽ ዩቲዩብሽን ክፈች። የዋይፋይ የለብሽም በቃ ጠንክረሽ ብቻ እንጂ ሞራልሽን አነሳስተሽ መስራት ነው። በቃ እንደዚህ ብዙዎች አረብ ሀገር ነው ኢትዮጵያ የከፈቱ ናቸው። ዛሬ አገራቸው ላይ እንደምታዋቸው ሂደው ፈታ ዘና እያሉ ነው ማለት ነው እና ስለዚህ ለዚህ ህን ነው እንደው በቃ በሌላ ሀሳብ ላይ ሌላ ሀሳብ ይዤ ነበር የመጣሁት እንደው ተጨማሪ ችግር የለውም ላስተላልፈው ብዬ ነው መልዕክቱን ማለት ነው። ዩቲዩብ በጣም ሰውን የሚቀይር ነው። ዩቲዩብ ክፈቱ ክፈቱ ክፈቱ ክፈቱ የሚዳም ቅመሞች ይጠቅሟችኋል ማለት ነው። ሁልጊዜ አረብ ቤት ሽንት ቤት እያጠብን መችም አንኖርም። ከለተት አንድ ቀን ሀገራችን መግባታችን አይቀርም። የዛን ጊዜ ዩቲዩብ ከፍታችሁ ስትሰሩ ትጠቀሙበታላችሁ፣ ታመሰግናላችሁ ለማለት ነው ውድ ቤተሰቦቼ። እንግዲህ ሞሰኪና በድጋሚ እንኳን ደስ ያለሽ ለማለት እወዳለሁ። እንግዲህ ትርፋማ ያድርግሽ፣ ባልሽን ያቆይልሽ፣ ያዋዳችሁ፣ ያፋቅራችሁ። ለሌሎች ተምሳሌት ትሆናላችሁ። ለሌሎችም ተምሳሌት ናችሁ ማለት ነው። የምር ሁለታችሁም ጎበዞች ናችሁ። አላህ እንግዲህ በላይ በላይ ይስጣችሁ። አላህ እንግዲህ ትርፋማ ያደርጋችሁ ለማለት ወዳለው ማለት ነው። ውድ ቤተሰቦቼ እዚህ ላይ ይበቃኛል። ቀጣይ ቪዲዮ እስከምንገናኝ አሰላም አሌይኩም ወራህመቱላሂ ወበርካቱ።